የፈረሰ ነው። እሺ፣ ነግቢ ነግቢ ነግቢ ገብተዋል። ሞራልሽ ብቻ ይበቃል። አታርፊም አንቺ እንቺ ልጅ። እኔ ድፍረትሽን ይቅር ብየሻለሁ። ችግር የለውም። አሳይሻለሁ ልክሽን። ተይ፣ ሚጣ ነግሬሻለሁ

ከሸፈብ አረታብ ታብ አድርጉ ተው ተው። ሼር ኮፒ ሊንክ አድርጉ ቢያንስ እንኳን ተው ፋሚሊዎቼ የምጡ። እኔ ግን ምን አይነት ፋሚሊ ነው አልገባኝም። አስር ደቂቃ ሀ ደቂቃ ሙለዋ እንደዚህ አይነት ፋሚሊ ያለ ግን ተው አው እንደዚህ አሁን ደስ ይለኛል እንደዚህ ሼር ኮፒ ሊንክ ስታደርጉ በጣም ደስ የሚለ ፋሚሊዎቼ ወዳቸዋለሁ ላቸዋለሁ ወዳቸ

እኮ ቆይ፣ አሁን ጌም ላይ ነው። ኧረ ሰላሳ ሁለት ኪሎ ስጨምሬዋለሁ፣ በቃ ሀምሳ ስድስት ኪሎ አድርጌዋለሁ። ኪሎ ጎዳሽን። ኧረ ወይኔ! ትሪፕል ነው፣ ትሪፕል ነው። የት ዋላችሁ የኔ

እኔ አንቺን ሻወር ካላስወሰድኩሽ! ቴንኪዩ ዩዘርዬ ቴንኪዩ፣ ክበሪልኝ። ትሪፕል ላይ ትሪፕል ላይ ሶሊ ቴንኪዩ ትሪፕል ላይ አድርጉት። ግን ያው ይሄንንም ሰላሳ ሺህ ስትገቢ ነው እንግዲህ ያው ሻወር እንድገባ የሚችለው እንግዲህ ፋሚሊዎች ሰላሳ ሺህ ያስገቡሽ። ኮንፊደንስ እኮ እየነገርኩሽ ነው እኔ። እንዳንቺ በባዶ ሜዳ አይደለም ፋሚሊ አቅማቸውን አቅሜን አሳይሻለሁ። ገና ተስፋ ላይ ናት እኮ በተስፋ የሚኖሩ በረሃብ ያልቃሉ፣ ታውቂያለሽ። ችግር የለውም በረሃብ ያለቀ ሰው ማነው? ስግጥ ብለው እያደረገ ሰው እንደ ስግጥ እንዴት ነው ይ ስግጥ ምናምን እናሸንፋለን። ሰግጠን እናሸንፋለን። ሰግጠን እንበላለብሽ ፋሚሊ ጉዳሽን እባክሽ፣ ቺጂ ሰግጠሽ በጣም ርር ነው ማድረግ ዛሬ ማ ትሪፕል ሲመጣልን እንጠቀምበት። እሺ ጋይስ ሻወርማ እና ሶስት ስዳት አለን። አራት ሰው አራት አበባ የለንም። የለንም። የላችሁም። አተሽ አራት ሰው አራት አበባ የላችሁም። አራት አበባ የላችሁም። በቃ ያዙት። ቤቲ ቴንክ ዩ። ቴንኪዩ ወዶችዬ፣ አንድ አበባ ያልጠወለገ አበባ ሳተሰጠኝ እናመሰግናለን። ሰላሳ ይገባ ሰላሳ እንግባ እንጠቀምበት፣ ትሪፕሉን ሰላሳ እንግባ። ቴንኪዩ ኤደን፣ ዱንያ ጠፊና፣ ቴንኪዩ ክበሩልኝ ከበሪልኝ።